ከሰሞኑ ብዙዎቻችሁ በተለያዩ ማህበራዊ ሚዲያዎች ላይ ስትመለከቱት እንደነበረው በቲክቶክ ከ3.4 ሚሊዮን በላይ ፎሎወርስ ወይም ተከታይ ያሉት አዱናይ እና እንደዚሁም ደግሞ በኢትዮጵያ የአርት ኢንዱስትሪ ላይ የራሳቸውን ትልቅ አሻራ ያሳረፉት ጋሽ ሰለሞን ወይም አርቲስት ሰለሞንን በተመለከተ መኪና ተገዝቶ እንደሚሰጣቸው ቃል ከተገባላቸው በኋላ በተለይ ደግሞ ይህንን ሁኔታ ለማገዝ ብሮክ ሪልስቴት የተባለ ትልቅ የሪልስቴት ካምፓኒም በ3 ቀን ውስጥ 500 ፎሎወርስ የምንጨምር ከሆነ ለጋሽ ሰለሞን እጅግ ድናው ቅንጡ መኪና ገዝተን በስጦታ እንሰጣለን ማለቱም ተከትሎ እጅግ ብዙ ኢትዮጵያውያን ሲረባረቡና ይህንን ለማሳካት ጥረት ሲያደርጉን ተመልክተናል። ይህም እንግዲህ ኢትዮጵያውያን ያደረጉት ጥረት ተሳክቶ በትናንትናው ዕለት ከሰዓታት በፊት ማለት ነው አምስት መቶ ሺህ ፎሎወሩም ተሟልቶ ለጋሽ ሰለሞን ይህ እጅግ ውድ የተባለና ቅንጡ መኪና ሊሰጣቸው መሆኑ ተሰምቷል። ይህም እጅግ ያስደስታል። ታዲያ ሁኔታውን ለየት ያደረገውና በብዙ ዘንድ ትኩረትን እንዲያገኝ ያደረገው ክስተት ደግሞ የተፈጠረው በትናንትናው ዕለት ጋሽ ሰለሞን አገልግሎት በሄዱበት በአንድ ቤተ ክርስቲያን ውስጥ ነው። ይህ ሁኔታ ተሳክቶ ወይም ደግሞ መኪናው ሊሰጣቸው እንደሆነ ቃል የተገባላቸው ነገር እንደተፈጸመና ኢትዮጵያውያን ባደረጉት ርብርብ እንደተሳካ ሲነገራቸው ራሳቸውን ስተው ወድቀዋል። ከዛም በኋላ ደስታቸውን በእንባ ጭምር በመግለጽ ለመላው ኢትዮጵያውያን ምስጋናቸውን አቅርበዋል። እስቲ ይህንን አጠር ያለ ቪዲዮ ተመልክተን እንመለስ። በዚህ አጋጣሚ ጋሽ ሰለሞን እንኳን ደስ አሉት፣ አዶናይም የሰራው ስራ እጅግ ደስ የሚልና የሚበረታታ ነው ማለት እንፈልጋለን። ቪዲዮን ተጋብዛችሁ እንመለስ። እግዚአብሔርን አመስግነው ደስ የሚለው እግዚአብሔር የተመሰገነ ይሁን። ሁላችሁንም ያሰባችሁን ለዚህ እንድላወቃችሁ በሙሉ ለመላው ኢትዮጵያ ህዝብ ክፉ በሰላም

እንግዲህ እንደተመለከታችሁት ነው ጋይ ሰለሞን ሰርፕራይዝ ተደርገዋል ማለት ይቻላል። በአገልግሎት ላይ እያሉ ነው ይህንን እንግዲህ የተነገራቸውን ሰርፕራይዝ ወይም ደግሞ የደስ የሚል የምስራች ዜና ሲሰሙ ራሳቸውን ደስታቸውን መቆጣጠር አቅቷቸው ወድቀዋል። በእውነት እኛ አርቲስት እንደተመለከት ነው ከመኪናውም ግዢ በፊት ወደ ስራ እንኳን ለመሄድ ታክሲን ሲጋፉ ስንመለከት ስናይ ብዙዎቻችን አዝነን ነበር። ነገር ግን እንደዚህ አይነት ክስተቶች ደግሞ አሁን በቲክቶክ ማህበራዊ ገጽ ላይ ወይም ደግሞ የተለያዩ ሶሻል ሚዲያዎች ጥቅማቸው እዚህ ጋ ነው። እኛ ማንመለከታቸውን ጥቂት ሰዎች ግን ባጓሯቸው ቪዲዮዎች፣ ፎቶዎች የተነሳ ብዙ ሰዎችን ልብ እየነኩ ለእርዳታም እጃቸውን እንዲዘርጉ የሚያደርጉ ማህበራዊ ሚዲያ ላይ ያሉ ተጽዕኖ ፈጣሪ ሰዎች ይህንን ማድረጋቸው በእውነት እጅግ ደስ የሚያሰኝ ነው። ስለዚህ እሳቸውንም አንድ ግለሰብ እንግዲህ ወደ ታክሲ የሮጡ ሲ ሲሳፈሩ እንደሆነ ታክሲው ሞልቶባቸው ጭምር ወደ ኋላ ሲመለሱ የሚያሳይ ተንቀሳቃሽ ምስል ከተለቀቀ በኋላ ነው። እንግዲህ በቲክቶክ እጅግ ብዙ ፎሎወርስ ያሉት አዶናይ ይህንን ጉዳይ ተመልክቶ ለጋሽ ሰለሞን መኪና መግዛት አለብን ብሎ ይህንን ጉዳይ ያነሳው ማለት ነው። ከዛም እንደተባለው ብዙ ኢትዮጵያውያን ርብርብና ጥረት አድርገው በመጨረሻም ተሳክቶላቸዋል። ጋሽ ሰለሞን እንኳን ደስ አሎት ማለት እንፈልጋለን። ምክንያቱም እንደተመለከት ነው ብዙ አርቲስቶች በኢትዮጵያ የኪነ ጥበብ ኢንዱስትሪ ላይ የራሳቸው ትልቅ አሻራ ያሳርፋሉ። ብዙ የኢትዮጵያን ባህልና ሴቶች ያስተዋውቃሉ። ነገር ግን በመጨረሻው ሰዓት ወይ ህመም ሲያጋጥማቸው ወይ ደግሞ የተለያየ ችግር ውስጥ በሚሆኑበት ሰዓት መታከሚያ እንኳን ገንዘብ ችግራቸውን እንኳን የሚያልፉበት ገንዘብ ያጡና ኢትዮጵያውያንን ሲጠይቁ ተመልክተን ነበረ። ከዛም በኋላ ከህልፈታቸው ከተሰማው በኋላ ብዙዎቻችን እናዝናለን፣ ልባችን ይሰበራል። ነገር ግን እንደዛ መሆን የለበትም። አሁን በጋሽ ሰለሞን የተጀመረው ነገር መቀጠል አለበት ብለን እናስባለን። ምክንያቱም ህይወታቸው ከማለ በፊት በህይወት እያሉ እነሱን ማመስገን ማክበር ከኛ የሚጠብቅ ነው ብዬ አስባለሁኝ ና ለጋሽ ሰለሞንም የተደረገው ነገር ለሌሎች አርቲስቶችን መደረግ አለበት። ለዚህም ማሳያ በቅርቡም አርቲስት ጌትነት እንየውም ጭምር በህይወት እያለ እንግዲህ በተዘጋጀለት ፕሮግራም ላይ በስራ ባሳለፋቸው አመታት ባበረከቱ አስተዋጽኦ የመኪና ሽልማት ተሰጥቶት በብዙ ህዝብ ፊት አክብረውታል እና እንደዚህ አይነት ልምዶች በእኛ ሀገር ሊለመዱ ይገባሉ ብዬ አስባለሁ። ና በጋሽ ሰለሞን፣ በአርቲስት ጌትነት እንየው እንደዚሁም በሌሎቹም የተጀመረው ነገር ሌሎቹንም እያስታወስን ደግሞ በኢትዮጵያ የኪነ ጥበብ ኢንዱስትሪ ላይ አስተዋጽኦ አድርገው ነገር ግን የተረሱ ሰዎች ካሉም እነሱን ማስታወስ ና በተቻለና ቅም ድጋፍ ልናደርግላቸው ይገባል። ይሄ መልእክታችን ነው። ጋይ ሰሌም እንግዲህ እንኳን ደስ አለዎት! በመኪናው ከዚህ በኋላ ደግሞ ታክሲ እየተጋፉ ወደ ስራ ሄዱ፣ በመኪናቸው ወደ ስራ ይሄዳሉ። ይሄም ደግሞ ለሌሎች ኢንፍሉዌንሰሮች ወይም ተጽዕኖ ፈጣሪ ለሆኑ ሰዎችም ትልቅ እድል ነው ብዬ አስባለሁኝ እና እንደዚህ አይነት ደግሞ በተለይ የተለያዩ ሰዎችን ቪዲዮዎችን በማህበራዊ ሚዲያ ላይ የሚያጋሩትም ጭምር ሊበረታቱ ይገባል። ምክንያቱም ለምሳሌ ይህ የጋይ ሰለሞን ቪዲዮ ባይጋራ ኖሮ ማንም ሊያየው አይችልም እና ንም ያደረገውን ወጣት ጭምር አስቦ ማስታወስ ና እሱም ደግሞ ማበረታታት አለብን ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ውድ የሁሌ አዲስ ሚዲያ ቤተሰቦች በዛሬው ፕሮግራማችን ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እንደዚሁም የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ እናንተም አምናችሁና ፈቅዳችሁ በምንለቃቸው መረጃ ሰዎች ሰብስክራይብ እያደረጋችሁን ከ27000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁ ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች የምንገናኝ ሲሆን እስከዛው ግን በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤናን ለሁላችሁም እየተመኘን በሚቀጥለው በሌላ ፕሮግራም እስከምንገናኝ በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።